ሰላም ጤና ይስጥልን። እንደምናላቸው ሁሉ ሰላም ሁሏማን። ይህ መልካሙ ሚዲያ ነው። የዕለተ ረቡዕ የሚያዝያ 8 ቀን 2017 ዓ.ም አጫጭር ዓለም አቀፍ መረጃዎችን ይዘን መጥተናል። በቅድሚያም ለመከታተል ያመቻቸው ዘንድ አርዕስቶቹን እናስታውሳችሁ። ቻይና የአሜሪካን ወታደራዊ ሳተላይቶችና ሚሳይሎችን የመቆጣጠር አቅም ያለው አዲስ መርከብ አሰማራች። የየመን ታጣቂ ቡድን ሁቲ 19ኛውን የአሜሪካ ሰው አልባ አውሮፕላን መትቼ ጥያለሁ አለ። የሩሲያ ጦር ሰራዊት ከመቸውም ጊዜ በላይ እየጠነከረ ስለመሆኑ ተገለጸ። ቱርክና ኢንዶኔዥያ የፎርጂ ሚሳኤል የኤቲኤምኤስኤ በጋራ ጥምረት ለማምረት ተስማሙ። ዩናይትድ ኪንግደም በጦር ሜዳ ላይ የጠላት ወገንን ያለ ርህራሄ እንክት አድርጎ የሚበላ ኤአይ የጦር ማሽን መኪና ይፋ አደረገች። ስዊድን 12 የሚደርሱ ግሬፒን ኤኤፍ ተዋጊ ጀቶችን ለፔሩ ለመሸጥ ፓርላማው እንዲፈቅድ ጠየቀች። ሰሜን ኮሪያ በመቶች የሚቆጠሩ የባልስቲክ ሚሳይሎችን ወደ ሩሲያ መላኳ ታውቋል። እስራኤል በአብዛኛው የጋዛ አካባቢ የምታካሂደውን ጥቃት እንደምታከፋውም እንደምታሰፋውም ስለመናገሯ ተሰምቷል። ቱርክ ከኢራቅ ጋር በስያና አውሮፓ መካከል ግዙፍ አዲስ የጭነት ትስስር ሆኖ የሚያገለግል ፕሮጀክት ሰርቶ ለማስረከብ ስምምነት ፈጸመች። ዩክሬን ከሁለት ነጥብ ሁለት ሚሊዮን በላይ ዩኒት በመገንባት በዓለም ቀዳሚ የኤፍፒቪ ድሮን አምራች መሆኗ ተሰማ። የተባበሩት አረብ ኤሚሬትስ የተራቀቀ ሚስጥራዊ ራዲያል በሶማሊያ ፑንትላንድ መታየቱ ተዘግቧል። የሱዳኑ ፓራሚሊተሪ ፈጥኖ ደራሽ ኃይል አርኤስኤፍ የመጠለያ ካምፕን በመቆጣጠሩ ምክንያት ነዋሪዎቹ አካባቢውን ለቀው ተሰደዋል። የሕንድ ጦር ከቻይና የተላከ አንድ ሰው አልባ አውሮፕላን በጸረ ድሮን ሲስተም ጠልፎ ፈጠፈጠው። አሁን ወደ ዜና ትንታኔዎች እናልፋለን። ተከታተሉን። ቻይና የአሜሪካን ወታደራዊ ሳተላይቶች እና ሚሳይሎችን የመቆጣጠር አቅም ያለው አዲስ ሊያ ዋንጊዋን የጠፈር ክትትል መርከብ አሰማራች። የቻይና ባህር ኃይል አዲሱን ሊያ ዋንጊዋን የቀጣዩ ትውልድ የባህር ላይ ጠፈር መከታተያ መርከብ በሁለቱም የባህር ኃይል ትንበያና የጠፈር ክትትል አመርቂ ለውጥ ያመጣል ብሏል። ከቅርብ ጊዜ ወዲህ በቻይና ማህበራዊ ሚዲያ ላይ በሚሰራጩ ፎቶዎች የተገለጸው ይህ ግዙፍ መርከብ ታዋቂ የሆኑ የራዳር ጉልላቶችን፣ ከፍተኛ አንቴናዎች፣ ግሩም የምህንድስና ውበት ጎልቶ የሚታይበት ነው። እንደ ሊያ ዋንግዋን ያሉ የባህር ላይ የጠፈር መከታተያ መርከቦች ከቴሌሜትሪ ሮኬቶች፣ የጠፈር መንኮራኩሮችና ሳተላይቶች ለመሰብሰብ እንደ ሞባይል ትእዛዝ ማዕከላት ሆነው ያገለግላሉ። የየመን ጦር በሀገሪቱ የአየር ክልል ሌላ በአይነቱ የተለየ ዘመናዊ ኤምኪው ናይን ሰው አልባ አውሮፕላን ለ19ኛ ጊዜ በውቲ ታጣቂ ቡድን ተመቶ መውደቁን አስታውቋል። አሜሪካ በየመን ላይ እያደረሰች ያለውን ጥቃትና በየመን ሕዝብ ላይ እየተፈጸመ ያለውን ጭፍጭፋ ለመበቀል የተሰጠ ምላሽ ነው ብሏል። የየመን ጦር ኃይሎች በመግለጫው የኤምኪው ናይን ሰው አልባ አውሮፕላን ዋጋ አማካኝ አህድ 33 ሚሊዮን ዶላር እንደሚያወጣ ይገመታል። የየመን ጦር እስራኤል በኃይል በያዘቻቸው ቦታዎች ላይ የአየር ድብደባ ማካሄዱን ገልጾ እስራኤል ከአሜሪካ እንግሊዝና፣ ሌሎች ሸሪኮቿ ጋር አብራ ተባብራ በየመን በፍልስጤም ህዝብ ላይ የሰነዘረችውን ሰይፍ ወደ ሰገባው እስካልመለሰች ድረስ የበቀል እርምጃችንን እንቀጥላለን ብሏል። ሁቲ የሩሲያ ወታደራዊ ቁመና ከሦስት ዓመቱ የዩክሬን ጦርነት ከመቀስቀሱ በፊት ከነበረው በጥፍ ጨምሯል። ኢኮኖሚዋም በማዕቀብ መዶሻ በአሜሪካና አውሮፓ ተደጋጋሚ በመመታቱ የተነሳ ከዘይት ስንዴ፣ ማዳበሪያ፣ ከነዳጅ ባሻገርም የጦር መሳሪያ ማምረትና መሸጥ ላይ እያተኮረ ነው። የሶቪየት ኅብረት ዘመን መሳሪያዎቿን በሙሉ እየቀየረች፣ እያዘመነች ትገኛለች። ሞስኮ ወታደራዊ ኃይሏን በፍጥነት እየገነባች የሰው ኃይሏን ወደ ነበረበት እየመለሰች የጥይት ክምችቷን እየሞላች ከቀዝቃዛው የዓለም ጦርነት በኋላ በሰፊው የጦር መሳሪያ ትጥቅ ላይ ያተኮረች ይመስላል። የአውሮፓ ሕብረት ኃይሎች ጠቅላይ አዛዥ ጄኔራል ክሪስቶፈር ካቮሊ ሩሲያ ከ18-30 ዓመት ዕድሜ ያሉ 160 ሺህ የሚደርሱ አዲስ ምልምል ሰልጣኞችን መጥራቷ ከዩክሬን ጦርነት በዘለለ ከምዕራብ ዓለም ጋርም ጦርነት ለመክፈት እንዳሰበች ያሳብቃል ብለዋል። ቱርክ በኢንዶኔዥያ ከሚገኙ የመከላከያ ኢንዱስትሪ ኩባንያዎች ጋር በተፈራረሙት የውል ስምምነት መሰረት የኤቲኤምኤ ጸረ መርከብ ሚሳይል የክሩዝ ሚሳይሎችንና ስማርት ተተኳሽ ጥይቶችን በጋራ ለማምረት መወሰናቸውን አስታውቀዋል። የቱርክ ዓለም አቀፍ የጦር መሳሪያ ወደ ውጭ በመላክ በመሸጥ እያሳየችው ያለውን ትልቅ ተጽዕኖ በመረዳት በርካታ ሀገራት በቱርክ የጦር መሳሪያ ስርዓት ላይ አይናቸውን ጥለዋል። እንደ አውሮፓውያን አቆጣጠር በ2005 በቅርቡ በተደረገ የአንታሊያ ዲፕሎማሲ ፎረም ቱርክ ቱርክ በደቡብ ምስራቅ እስያ የመከላከያ ኢንዱስትሪ አሻራዋን ለማሳረፍ የበለጠ ለማስፋፋት የኢንዶኔዥያን ሀገራዊ ሉዓላዊ አቅሟን ለማጎልበት በሚያስችል መልኩ ፊርማቸውን አኑረዋል። የዩናይትድ ኪንግደም የሮቦት ታንክ ሰው በላ አውሬ መሳይ ወታደራዊ የኤአይ መኪና በጦር ሜዳ ላይ የጠላትን ኃይል ያለ ርኅራሄ የሚፈጅ ማሽን ሰርታ ለእይታ አቀርባለች። የብሪቲሽ ጦር ወቪል የተባለው የሮቦት የጦር መሳሪያ ይፋ በማድረግ ፈር ቀዳዥ አደገኛ ማሽን በማምረት የፈረጠመ ወታደራዊ አቅሙን ምን ያህል እንደሆነ አስመስክሯል። ይህ እጅግ በጣም ዘመናዊ የቴክኖሎጂ ውጤት በአደገኛ የጦር ቀጠና ውስጥ በአንድ ኦፕሬተር ከርቀት የሚዘወር ወታደራዊ ኪሳራን ለመቀነስ ታስቦ የተሰራ መሳሪያ ነው። ወቪል ታንክ ጸረ ታንክ ጸረ ሰው ቁሳቁሶችን፣ የተቀበሩ ፈንጂዎችን፣ የተጠመዱ ማናቸውም ገዳይ መሳሪያዎችን አነፍንፎ ያጸዳል፣ ያመክናል። ስዊድን እስከ 12 ግሪፔን ኢኤፍ ተዋጊ ጀቶችን ለፔሩ ለመሸጥ ፓርላማው እንዲፈቅድ የጠየቀች። የስዊድን መንግስት በፀዳይ 2025 የበጀት ሀሳብ ላይ ከፔሩ ጋር የመንግስት ለመንግስት ስምምነት እስከ 12 ጄኤስ 39 ግሪፔን ኢኤፍ ባለብዙ ተዋጊ አውሮፕላኖችና ተያያዥ የአየር መከላከያ ሥርዓቶችን ለመሸጥ የፈቃድ ጥያቄን አካቷል። ይህ ሽያጭ በስዊድንና ሰዓብ የመከላከያ ኢንዱስትሪ በላቲን አሜሪካ እንዲሁም በካናዳ ውስጥ ያላቸውን ሰፊ የኤክስፖርት ስትራቴጂ አካል ነው። ሰሜን ኮሪያ በመቶዎች የሚቆጠሩ የባለስቲክ ሚሳይሎችን ወደ ሩሲያ ላከች። የዩኤስ ኢንዶ ፓሲፊክ ዕዝ አዛዥ አድሚራል ሳሙኤል ፓፓሮ ሰሜን ኮሪያ ለሩሲያ የምትሰጠው የጦር መሳሪያ ድጋፍ ከጊዜ ወደ ጊዜ እየጨመረ መምጣቱን ተከትሎ ለፒዮንግያንግ ማስጠንቀቂያ ይሉት ምክር ቢጤ መልእክት አስተላልፈዋል። በሴኔቱ የትጥቅ አገልግሎት ኮሚቴ ፊት እማኝነታቸውን ሲገልጹ ሳሙኤል ፓፓሮ ሰሜን ኮሪያ በዩክሬን ውስጥ የሚገኙትን የሩሲያ ኃይሎች ለመደገፍ በብዙ ሺዎች የሚቆጠሩ የመድፍ ዛጎሎችንና በመቶዎች የሚገመቱ የባለስቲክ ሚሳይሎችን ሳትሰጥ እንዳትቀረች በመግለጽ በምላሹ ፒዮንግያንግ የአየር ወደ አየር የሚሳይል ስርዓቶችን ጨምሮ የላቀ የአየር መከላከያ ስርዓትን ከሞስኮ ትቀበላለች ብለዋል። እስራኤል በአብዛኛው ጋዛ ላይ የምታካሂደውን ጥቃት እንደምታሰፋ እንደምታከፋ መናገሯ ጉድ እያስባለ ነው። የእስራኤል መከላከያ ሚኒስትር የሆኑት ካትዝ ወታደሮቻችን በቅርቡ ዘመቻቸውን በማጠናከር አይዲኤፍ የተባለው ሰራዊት የጋዛ ሰርጭም ደዋይ ክፍል የራፋህና ካኒዮንስ ከተሞችን በተለየ መልኩ ከወታደራዊ ነፃ የደህንነት ቀጠና ለማድረግ ዝግጅት ጨርሰናል ብለዋል። የእስራኤል ጦር ካንዮንስ እና ራፋ ከተማን ጋዛውያን ለቀው እንዲወጡ ትእዛዝ ሰጥቷል። ሐማስም በበኩሉ ከጋዛ የሚተኮሱትን ፕሮጀክተር ውስጥ ተከትሎ ጥቃት ለመፈጸም ማቀዱን አስታውቋል። በዚህ አይነት ሁናቴ ውስጥ በሐማስ እጅ ያሉ ቀሪ 59 እስራኤላውያን ታጋቾች ስለመለቀቀ አለመለቀቃቸው፣ በሕይወት ስለመኖራ አለመኖራቸውም ለማወቅ እጅግ በጣም ከባድ ይሆነዋል። ቱርክ ከኢራቅ ጋር በእስያና በአውሮፓ መካከል አዲስ የጭነት ትስስር ሆኖ በሚያገለግል ግዙፍ ፕሮጀክት ላይ ስምምነትን በመፈጸም ወደ ሥራ ገብታለች። የልማት መንገድ የሚል ስያሜ የተሰጠው 17 ቢሊዮን ዶላር የሚፈጅ ሲሆን ከባህረ ሰላጤው ወደ አውሮፓ የሚጓጓዙ ዕቃዎችን በደቡብ ኢራቅ በባስራ በሚገኘው ግራንድ ፋው ወደብ በኩል ለማመቻቸት ታስቦ ነው። ወደቡ ከቱርክ ጋር ቀጥሎም ሰፊ በሆነ የባቡር መስመርና አውራ ጎዳናዎች ወደ አውሮፓ ይዘረጋል። የትራንስፖርትና የመሠረተ ልማት ሚኒስትር አብዱል ቃድር ኦራ ሎግሉ የመጓጓዣ ኮሪደሮች ለዓላም ኢኮኖሚ እድገት አስፈላጊ ነው በማለት አጽንኦት ሰጥተው ተናግረዋል። ቱርክ፣ ኢራቅ፣ ኳታርና የተባበሩት አረብ ኤሚሬትስ በአንድነት በልማት ጎዳና ላይ ናቸው ተብሎላቸዋል። ዩክሬን ከ2.2 ሚሊዮን በላይ ክፍሎችን በማምረትና የዘመናዊ ጦርነቶችን ፍላጎት ለማሟላት የመከላከያ ኢንዱስትሪ መሰረቱን በፍጥነት በማስፋፋት የኤፍፒቪ ሰው አልባ አውሮፕላኖችን በማምረት ካለም ቀዳሚ ይሆናለች ተባለ። የዩክሬን ጦር መሳሪያዎች ምክር ቤት የቦርድ አባል የኤንርሲ ማህበረ ኃላፊና የቴንከር ኤልኤልሲ መስራች እና ዋና ስራ አስፈጻሚ ማክሲም ቫሲሌንኮ ትልቅ የጦር መሳሪያ የማምረት አቅም ገንብተናል ሲሉ፣ የዩክሬን የረዥም ርቀት ሰው አልባ አውሮፕላኖች በሩሲያ የነዳጅ ማጣሪያና ማከማቻ ስፍራዎች ላይ ከባድ ጥቃት ከመፈጸም ባሻገር በርካታ ስትራቴጂካዊ ድሎችን አስመዝግበናል ሲሉ የዩክሬን ጦር ኃይሎች ዋና አዛዥ አሌክሳንደር ሲርስኪ በቃለመጠይቃቸው ጊዜ አመላክተዋል። ሚያዝያ 11 ቤልጅየም ብራስልስ በተካሄደው የቅርብ ቀናት የራምስታይን ውይይት ስብሰባ የዩክሬን የኤሌክትሮኒክስ ጦርነት ኢደብሊው ጥረቶችን ለማጠናከር የብሉበርድ ኢደብሊው ሲስተምና የቪሾችን የመሬት መቆጣጠሪያ ጣቢያ አዲስ ያቀም ጥምረት አቋቁመናል። የጀርመን መከላከያ ሚኒስትር እንደገለጸው ጥምረቱ ጀርመንና ሌሎች አስር ሀገራትን ያጠቃልላል ሲል ገልጿል። የኤሌክትሮኒክስ ጦርነት ጥምረት በሶስት ቁልፍ ዘርፎች ላይ ያተኩራል፤ የኢደብሊው መሳሪያዎች ግዢ፣ የኢደብሊው ስፔሻሊስቶች ስልጠናና እድገት፣ በኤሌክትሮኒክስ ጦርነት መስክ ውስጥ የፖሊስና ዶክትሪን እድገት። ለቡንደስዌር የራሱን አቅም የበለጠ ለማጠናከር ያግዘናል ሲል የጀርመን መከላከያ ሚኒስቴር አስታውሷል። ይህ በእንዲህ እንዳለ እጅግ በጣም ታዋቂ ጀብደኛ የኤፍ 16 ዩክሬናዊ ፓይለት ፓቭሎ ኢቫኖቭ በውጊያ ተልኮ ወቅት በሩሲያ ስለመገደሉ ተዘግቧል። ይህ በእንዲህ እንዳለ ኖርዌይ የዩክሬን ኖርዲክ ባልቲክ ብርጌድ ለማሰልጠንና ለማስታጠቅ 933 ሚሊዮን ዶላር መድባለች። ከሰሜን አውሮፓና ከባልቲክ ግዛቶች ጋር በመቀናጀት እየተገነባ ላለው አዲስ የዩክሬን ብርጌድ የስልጠናና ቁሳቁስ ድጋፍ ለመስጠት 822 ሚሊዮን ዩሮ ወይም 10 ቢሊዮን የኖርዌይ ክሮነር ለማውጣት ቃል ገብታለች። ቮሎዲሚር ዘለንስኪ ትራምፕ ከሩሲያ ጋር ከመስማማታቸው አስቀድመው ሰላማዊ ሰዎችን፣ ሲቪሎችን፣ ተዋጊዎችን፣ ሆስፒታሎችን፣ አብያተ ክርስቲያናትን ሕፃናትን የወደሙ ሕንፃዎችና ልዩ ልዩ ተቋማትን የሞቱ ምስኪን ወገኖቻችንን ለማየት እንዲመጡ መጋበዛቸውን ለሲቢኤስ 60 ደቂቃ ፕሮግራም በሰጡት ቃለ ምልልስ አሳስበዋል። ሩሲያ በሱሚ ላይ በፈጸመችው የባልቲክ ሚሳይል ጥቃት 34 ሰዎች ሲሞቱ ከ80 በላይ መቁሰላቸውን መጨምረው ተናግረዋል። የተባበሩት አረብ ኤሚሬቶች እጅግ በጣም ረቂቅ የራዳር ሲስተም ወደ ሰሜን ምስራቅ ሶማሊያ በተለይም በተባበሩት አረብ ኤሚሬቶች ይዞታ ውስጥ ባለው በቦሳሶ አየር ማረፊያ አጠገብ በሚገኘው የፑንትላንድ የባህር ኃይል ዋና መስሪያ ቤት አካባቢ ማሰማራቷ ተገልጿል። የእስራኤል ኤሮስፔስ ኢንዱስትሪዎች ቅርንጫፍ በሆነው በኤልቲኤ ሲስተም የተሰራው ኤልኤም 2084 ሞባይል ኤስ ባንድ ራዳር በተለዋወጭ ባህሪውና በአስተማማኝ መከላከያነቱ ይታወቃል። እስከ አንድ ሺህ የሚደርሱ ኢላማዎችን በአንድ ጊዜ ወደ 470 ኪሎ ሜትር ርቀት በሚሸፍኑ ክልሎች መከታተልና ማውደም የሚችል ነው። ፑንትላንድ በኤደን ቫይረስ ላጤ አቅራቢያ የምትገኝ ስትራቴጂካዊ ስፍራ፣ በስዊዝ ካናል በዓለም አቀፍ የመርከብ ማጓጓዣ ስርዓት ላይ የሚደርሰውን ስጋት ለመቀነስ የራዲያ ረስምሪት ሚናን ልዩና ከፍ ያደርገዋል ተብሎለታል። የሱዳኑ ፓራሚሊተሪ የፈጥኖ ደራሽ ኃይል አርኤስኤፍ ዋና ዋና የዳርፉር ካምፕ መቆጣጠሩን ተከትሎ ነዋሪዎቹ የዘምዘም ካምፕን በመልቀቅ ሸሽተው በሱዳን ምዕራብ ዳርፉር በጦርነት በተመሰቃቀለው ታዊላ ከተማ አቅራቢያ በሚገኝ ከፍታ ቦታ ላይ በጊዜያዊ ማቆያ መስፈራቸውንና በአስቸጋሪ ሁኔታ ውስጥ መሆናቸውን ተናግረዋል። የሱዳን ፈጣን የድጋፍ ሰጪ ኃይል ከሰሞኑ በተካሄደ የከባድ ውጊያ ሰበብ በዘምዘም ካምፕ አካባቢ በሚገኘው አቡሹክ ካምፕ ከ7000 በላይ የተፈናቀሉ ዜጎች ተጠልለውበት ነበረ። የሱዳን ነፃ አውጪ ጦር ኤስኤልኤ ከብሔራዊ ጦር ጋር እጅና ጓንት ሆነው የዳርፉር ሚሊሻ ከዘምዘም 15 ኪሎ ሜትር ወይም 9.3 ማይል ርቀት በምትገኘው አልፋሽር ከተማ ዙሪያ ከአርኤስኤፍ ጋር ጦርነት እያካሄዱ ይገኛሉ። እናም አሁን ከአቅም በላይ የሆኑ ተፈናቃዮች ያለበቂ ምግብ፣ ውሃ፣ መድኃኒት ያለንዳች መጠለያ ሜዳ ላይ ይተኛሉ በማለት የኤስኤልኤ ቃል አቀባይ ኤልሳዲቅ አሊ ኤል ኑር ተናግረዋል። በስተመጨረሻም ህንድ ከቻይና የተላከ ነው የተባለና አንድ ሰው አልባ አውሮፕላን በፀረ ድሮን ሲስተም በመጥለፍ አውርዳ ፈጠፈጠችው። የሀገር በቀል የመከላከያ ቴክኖሎጂ እያደገ ስለመሄዱ የዚህ የዲአርዲኦ አዲስ ባለ 30 ኪሎዋት ሌዘር ፀረ ድሮን ሲስተምን መጠቀም መጀመሩ የህንድን መከላከያ ሰራዊት የላቀ አቅም፣ ፈርጣማ ጡንቻ ካላቸው ጥቂት ሀገራት ተርታ አስቀምጦታል። የመከላከያ ምንጮች እንዳረጋገጡት ሰው አልባ አውሮፕላኑ በህንድ ግዛት አቅራቢያ በ16 ኮርፕስ አካባቢ ከፒር ፓንጃል ክልል በስተደቡብ አካባቢ ሲንቀሳቀስ እንደነበረ ታውቋል። የህንድ የድሮን መፈለጊያና ኢንተርጀክሽን ሲስተም የአየር ላይ ኢላማዎችን የሚያወድም ሲሆን በህንድ ድንበሮች በሁሉም ስፍራዎች በብዛት ተዘርግቷል፣ ስራ ላይ መዋሉም ታውቋል። ውድ አድማጭ ተመልካቾቻችን ለዛሬ ያዘንላችሁ አጫጭር መረጃዎች እዚህ ላይ እናበቃለን። እናንተም ጊዜ፣ የገንዘብ ጉልበት፣ ልብና ጆሮ፣ ህሊናችሁን በቅድነት ሰጥታችሁን አብራችሁን ስለዘለቃችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። ሌላ ጊዜ በሌላ መረጃ እስከምንገናኝ መልካሙን ሁሉ እንመኝላችኋለን። መልካሙ ሚዲያ ታማኝ የመረጃ ምንጭ።